በአራት አርብ ይሄ ቆንጆ ሆኖ ሲሰራ በጣም የሚያምር ቆንጆ ሆኖ የሚወጣ ቀሚስ ነው። በሁለተኛው የካለር ስብጥር ተሰራ ነው። በጣም ነው የሚያምር። የጥለቱ ስፋት ተመጣጣኝ የሚባል ነው። የወሎ ቀሚስ የሚባለው ነው። የወሎ ቀሚስ እንግዲህ አው በፈትል ነው የሚታወቀው። ብዙ ጊዜ ይሄ እንግዲህ በመንን የመጣ ነው። ቀድም በሰፊው አሳይቻቸዋለሁ። አለው በለ የሚሆነው ይሄን። እቺዋ ደግሞ ጣባዋ ነች። ዲዛይኖቹ እንግዲህ ደስ የሚሉ ናቸው። ከዚህ ጋር ይገቡት የካለር ብዙ ናቸው። ከመግቢያና ከርሱ እንግዲህ ዛሬ በዜናት ዛሬ ደግሞ ለእናንተ የሚመጡ አዳዲስ የባህል አልባሳት ይሆንላችኋል ማለት ነው። ሰላም ናችሁ እሁድ ደንበኞቻችን ቴዲም፣ እንኳን ደህና መጣችሁ ብያ ቆንጆ ቆንጆ የሚሆኑ ልብሶች ይዤ መጥቻለሁ። ከዚህ ልብስ ጀምራለሁ። አሁን ይሄ ቆንጆ መነናችን ነው። ሰፊ ጥለት ሆኖ የምታምር ዲዛይን የተሰራች ሰፊ መነናችን ነች። ግን በቀጫጭን ዲዛይን የተሰራች ሰፊ መነን ነው። በጣም ነው የሚያምረው። ጥለቱ በጣም ሰፊ ነው። እንደዚሁ ለፕሮግራም ለሰርግም ለፈለጋችሁም ሊያደምቃችሁ የሚችል ጥለት ነው። ነጠላዋም በጣም የምታምር በሰፊ ከቀሚሱ ጋር በተመጣጣኝ ሰፊ ጥለት የተሰራች ነች። እንደምታ ዲዛይኗ ልቅም ብላይ የተሰራች የሸማኔ ስራ ነች። በስነ ስርዓት የተሰራች ልቅም ብላይ የተሰራች ነች፣ ታምራለች። የጥለቱ ስፋትም ለፕሮግራም የሚሆን ነው። ከአርባ በላይ ነው የጥለቱ ስፋት። ከአርባ በላይ ስለሆነ ይሄ በቀጭን ዲዛይን ሲሰራ በጣም ያምራል። በፈለጋችሁት ኦም አራት ማዕዘንም መሆን ይችላል። ወርዱ ሰፊ ስለሆነ በአራት ተርብ ሲሰራ ሰፊ ሆኖ ዘንከትከት ብሎ ያልቅላቸዋል ማለት ነው። ዋጋው እንደዚህ ያልቆለት 18 ሺ ብር ነው። ይሄ ደግሞ በጣም ቆንጂዬ የልብሳችን ነው። በደረጃ የተሰራ የሚያምር ልብስ ነው። እንደምት ከለርፉል ነው። ከለሩ ደስ የሚል ከለር ነው። የተለያዩ የከለር ስብጥር አለው። እንዲሁም ከለሩ ሲታይ የሚያምር ነው። ሁለት ደረጃ ነው፣ ሰፊ ነው፣ ለፕሮግራም የሚሆናችሁ ቀሚስ ነው። ደረጃውን አንዱ ማስቆረጥ ለፈለጋችሁ ከታች ያለው አንዱ ይቆረጣል። ግን እንደዚሁ ኖርማል ይሰራ ካላችሁም የሚያምር ልብስ ነው። ሳይቆረጥም ውበቱ የሚያምር ልብስ ነው። አርቡም ሰፊ ነው፣ እንደምታዩት ከሰባ በላይ ነው አርቡ። ይህ እንግዲህ በአራት አርብ ሲያልቅ አልቆለት ስታዩት በጣም ሰፊ ሰንከትከት ያለ ቀሚስ ነው የሚሆንላችሁ። በጣም የሚያምር ልብስ ነው የሚሆን ነጠላውም እንደምታዩት የነጠለው ስፋት እያያችሁት ነው። በጣም የሚያምር ለፕሮግራም ትልቅ ለእናትም ብትሆን ለሙሽራም ቢሆን የሚሆን አይነት ልብስ ነው። የነጠለው ስፋት ሰርግ ላይ ያደምቃል። የሙሽራ እናትም ቢሆን በዚ አይነት ልብስ ስት ለብስ ድምቅ ያደርጋታል። ለምን የጥለቱ ስፋት ሞር ልብሱን ስለሚያወጣው ማለት ነው። ውበቱን ስለሚያወጣው ትልቅ ነጠላ ነው። በቂ ነው። እንግዲህ እንደዚህ ያልቆለት ዋጋው ሀያ ሺ ብር ነው። ቆንጆ ልብስ ነው። ችኛዋ መነናችን ደግሞ ሌላኛዋ ሰፊ መነናችን ነች። ቆንጆ ከለር ነች። በጣም ሰፊ ባይባልም አርባ ይሆናል፣ አርባ የጥለት ስፋት አለው። አርቡም ሰፊ ነው። እንደምታዩት የአርቡ ስፋት ለሰፊ ቀሚስ የሚሆን ነው። ስከትከት ብሎ ሰፊ ቀሚስ መሆን የሚችል ነው። በአራት አርብ ይሄ ቆንጆ ሆኖ ሲሰራ በጣም የሚያምር ቆንጆ ሆኖ የሚወጣ ቀሚስ ነው። መነኑም ሁለታይ መነን ነው፣ እንደዚህ አልቆለት 14 ሺህ ብር ነው ዋጋው። ተመጣጣኝ ነች ማለት ነው። ይችኛ መነናችን ደግሞ ሌላኛዋ ቆንጆ መነናችነች። ቀይ ሆና ቀይ ቡንኝ አይነት ከለር ያላት ናት። ብዙ አይነት የጥለት ስብጥር አለባት። ዶቃ፣ ቢጫ፣ ሰማያዊ ብዙ አይነት የከለር ስብጥር አለው። ዲዛይኖቹን በጣም ነው የሚያምሩት። ልቅም ብሎ የተሰሩ ዲዛይን ናቸው። የጥለቱ ስፋት እንደምታዩት በጣም ሰፊ ነው። ለፕሮግራም የሚሆን አይነት አይነት ልብስ ነው። ዲዛይነት ቡንኝ በጣም ቀይ ያልሆነ ልብስ ደግሞ ሲሰራ እንዲሁ ድምቅ የማድረግ ባህሪ ያለው ድምቅ ያደረጋቸዋል። ይኸው ለፕሮግራም በጣም የሚያደምቅ ነው። ለሰርገኞች ለሙሽራናትም ቢሆን ቆንጆ ሆኖ የሚወጣ ልብስ ነው። በጣም ነው የሚያምረው። እንደምታዩት ዲዛይኑ ልቅም ብላ የተሰራች ነች። አርቡ ሰፊ ነው። በአራት አርብ ሲያልቅለት ይሄ በጣም በቂ ነው። እንደዚህ ያልቀውለት ሀያ ሺ ብር ነው። የነጠላዋን ስፋት ደግሞ እንደምታወት ቆንጆ ነች፣ በቂ ነች። ለቀሚሱ ቆንጆ ሆኖ የሚያደምቅ አይነት ነጠላ ነው። ችኛዋ መነናችን ደግሞ ደስ ምትል ፒንክ ሆና በሻይን ፓር የተሰራች ፒንካችን ነች። ሰፊ ጥለት ነች እንደምታዩት ከአርባ በላይ ነው የጥለቱ ስፋት ከአርባ በላይ ነው። እንግዲህ ጥለቱ ሰፋ ሲል ደግሞ እንደዚሁ ለፕሮግራም ሰው ይፈልገዋል። በረጅም ባጓጉልም ያሰሩታል፣ ደመቅ ስለሚያደርግ ለፕሮግራም። እንግዲህ ይሄ አልቆለት 19 ሺ ብር ነው። ቆንጆ ልብስ ነው። የጥለቱ ስፋት ቆንጆ ነው። ለፕሮግራም ድምቅ የሚያደርጋችሁ ልብስ ነው። አርቡም ሰፊ ነው። እንደምታዩት ሁለት አይመነን ነው። ቆንጆ ልብስ ነው። እንደምታዩት ነጠላው ራሱ በጣም የሚያምር ልቅም ብሎ የተሰራ የስላሴ ጣል አድርጋችሁ ትለብሱት። እንዲሁ ለፕሮግራም ሊያደምቃችሁ የሚችል አይነት ልብስ ነው ዛሬ ያመጣውላችሁ። እንደምታዩት ሰፋፊ ነው ሁሉ ከለሮቹም ቆንጆ ናቸው። እዚህ ጋውን ዲዛይኑ ራሱ ልቅም ብሎ የተሰራ የሚያምር ዲዛይን ነው። እዚጋ ደስ የሚል ነው፣ ፒንኩ ነው። ፒንክነቱ በተለያየ ዲዛይን ስለተሰራ ዲዛይኖቹ ሞር ልብሱን አድምቆታል ማለት ነው። እንግዲህ እንደዚህ ያልቀውለት ዋጋውም 19 ሺ ብር ነው። ቆንጆዬ ልብስ ነው። እሺኛ መነናችን ደግሞ ቆንጆዬ ከለር መነናችን ነች። ከለሯ ድምቅ ያለች ከለር ነች። ደስ የምትል ሎሚ ከለር ቀሚሳችን ነች። በጣም ነው የምታምረው። ቆንጆዬ ናች። ዲዛይኗም ታምራለች። ጫፍ ጫፍ ያሉት ፈርጦች፣ መሀል ላይ ያሉ ፈርጦች በጣም ነው የሚያምሩት። እንደዚህ ደግሞ መካከለኛ እነስ ብሎ የተሰሩ ጥለቶች ስለሆኑ ሰው ደግሞ እንደዚህ ነገር ይፈልጋል። እንግዲህ እንደምታዩት ከለሯ ቆንጆ ነች። በጣም ነው የምታምረው ዲዛይኖች አሉት። ጫፍ ጫፍ ላይ ፈርጦች አሉት እዚህ ጋም እዚህ ጋ መሀል ላይ ያሉ ፈርጦችም መወር ቀሚሱን ውበት ይሰጠዋል ማለት ነው። ቆንጆ ነች። የጥለቷ መመጣጠን ራሱ ደስ የምትል ነች። ችናው በፈለጋችሁት ዲዛይን መሰራት የምትችል ልብስ ነች። በወራጅም ብትሉ ማታስቸግርነች ነች። ምክንያቱም ጥለቱ ተመጣጣኝ ነው። በጣም ሰፊ ሲሆን ነው ለወራጅ የሚያስቸግረው። እነስ ካሉ ለወራጅ ቆንጆ ይሆናል ማለት ነው። እዚህ ጋር ደግሞ ለየት የሚለው ነገር እዚ ጋር ደግሞ ደስ የሚሉ ዲዛይኖች ፈርጦች አሏት። ዶዶት አላት። እችን እንግዲህ ዙሪያ ሲሆን አራቱ አርቡ ላይ ውበት ይሰጠዋል ማለት ነው። በጣም የሚያምረው የነጠላው ስፋት እንደምታዩት ደስ የሚል ነው። ቆንጆ ነው። ዋጋው እንደዚህ አልቆለት 16 ሺ ብር ነች። ችኛዋ መነናችን ደግሞ አንድ ደረጃ ያላት መነናችን ነች። በጣም የምታምር ነች። ከለሩ እንደዚ ሲታይ ድምቅ ያለ ከለርፉል የሆነ ልብሳችን ነው። ደስ የሚል ከለር ነው። ቡንኝ ሆኖ ሌላም ከለሩ በሁለት አይነት የከለር ስብጥር የተሰራ ነው። በጣም ነው የሚያምር። የጥለቱ ስፋት ተመጣጣኝ የሚባል ነው። እንግዲህ በጣም ትልቅ ለማትወዱ መካከለኛ ጥለት ደግሞ ለምትወዱ ይሄ ይሆናቸዋል ብዬ አስባለሁ። ከታች ያለው ቀጭኗ እንደዚሁ ለምፈልጉ አብሮ መሰራት ይችላል። ለማትፈልጉ ደግሞ እችኛዋ ቀጭኗ ፓርት አንድ ብቻ ስለሆነች መቆረጥ ትችላለች ማለት ነው። እንደዚህ ተቆርጣ ይሄ ብቻ መሆኑ ይችላል። እንደዚህ እንደዚህ መሆን ይችላል። እስከ ደረጃውም ከፈለጋችሁ ደረጃ አብራ እንደዚህ መሰራት ትችላለች ማለት ነው። አዎ በጣም ነው የምታምረው። እንደዚህ እንደምታዩት ደግሞ መነኑ ወተት የሚመስል ነጭ መነናችን ነው። ሁለት አይ መነን ነው አራት አርብ ነው። በአራት አርብ ነው የሚያልቅለት። አምስት አርብ ለምፈልጉ በአምስት አርብ መሰራት ይችላል። ግን አራት አርብ በቂ ነው። ለምን አርቡ ሰፊ ነው። ይሄ ነጠለው እንደምታዩት ደግሞ ሰፊ ነው የነጠለው። ጥለት የሚያምር ነው እንደዚህ አልቆለት 16 ሺህ ብር ነው። ቆንጆ የልብስ ነው። እቺኛ መነናችን ደግሞ ተመጣጣኝ ጥለት ያላት መነናችን ነች። እንግዲህ እቺ ጥለቷ ስፋት 30 እና ከ35 ምትሆነች መካከለኛ ጥለታችን ነች። ከለሯ ደስ ምትልናት ቅድም በሰፊዋ ሳይቻቸዋለው ከአርባ በላይ የሚሆኑ ይሄን እቺኛ ደሞ ጠባቧ ነች። አነስ ብላ ለሰው ለሚፈልግ ሰው እነስ ብላ የተሰራች ጥለታችን ነች። ዲዛይኗ ከዛኛው ጋር የተወሰነ ልዩነት አላቸው። ከለራቸውም የተወሰነ ልዩነት አለው። እሺ ቆላቱ ደግሞ ያንሳል ማለት ነው ልዩነታቸው። እንግዲህ እች ቆንጅ የልብስ ነች። እንደዚህ ያልቆላት ዋጋዋም ተመጣጣኝ ነው። አስራ ሁለት ሺ ብር ነች ማለት ነው። ችኛ ቀሚሳችን ደግሞ ደስ የምትል ከለር ቀሚሳችን ነች። ዲዛይኗ እንደምታዩት ልቅም ብላ የተሰራች ነች። ስታዩት ውበቷ ራሱ ትናገራለች። የቀሚሷ ዲዛይኖቿ ደስ የሚሉ ልቅም ብለ የተሰሩ ተሰሩ እዚጋ የተቀመጡት ሁላቸውም ደስ የሚሉ ናቸው። ጥለቷ ስፋት ራሱ እዚጋ ተመጣጣኝ ነች። ሰፊ ሰፊ እያሳዩዋችሁ ነበር። ይሄ ደግሞ እንግዲህ በ30 እና በ25 መካከል ያለ ጥለታችን ነው። አርቡም እንደምታዩት ሰፊ አርብ ነው። ሁለታይ መነን ነው። መነኑ ራሱ ደስ የሚል ነው። ነጭ ወተት የሚመስል መነናችን ነው። እንደምታስዩት ደግሞ ነጠላው በጣም የሚያምር ነው። ተመጣጣኝ ነው። ከቀሚሱ ጋር ተመጣጣኝ የሆነ ነጠላችን ነው። ዋጋው እንግዲህ እንደዚህ ያልቆለት ደግሞ 14 ሽብር ነው። ቆንጆ ዋጋ ነው። እንደምትወዱት እርግጠኛ ነኝ። ቆንጆ ልብስ ነች። ትኛ ቀሚሳችን ደግሞ የቀይ ቡኒ ከለራችን ቀሚሳችን ነች። የጥለቷ ስፋት ከ20 ብትሆን ነው ወይም 20 እንደዛ አይነት ተመጣጣኝ ጥለት ቀሚሳችን ነች። በጣም ነው የምታምረው። ዲዛይኗ እንደምታዩት ልቅም ላይ ተሰራሽ ነች። እንደዚህ ደግሞ ተመጣጣኝ አነስ ብለው ሲሰሩ ደግሞ የሚወድ ሰው አለ። እንደዚህ አነስ ብለው ሲሰሩ ብዙ ሰው ይወዳል ማለት ነው። እንደዚያው አዘውትረው ለመልበስ አነስ ሲል ጥለቱ ይመቻቸዋል ማለት ነው። ሰፊ ከሆነ ሁሌ ፕሮግራም ጠብቀው ስለሚለብሱ ይቸገራሉ። ስለዚህ ትንሽ አነስ ሲል ደግሞ እንደዚሁ ተመጣጣኝ የሆነ ጥለት ብዙ ሰው ስለሚፈልግ ነው። እንደምታዩት እንግዲህ ልቅም ላይ ተሰራሽ ቀሚሳችን ነች ምታምር ነች ዲዛይኗም ታምራለች። ከለሯም ቀይ ቡኒ ነገር ነች። አርቡ ሰፊ ነው። ሰፊ አርብ ነው። መነኑም ሁለታዊ መነናችን ነው። እንደምታዩት ነጭ ነው። ወተት የመሰለ መነናችን ነው። ቆንጆ ልብስ ነው። ዋጋው ደግሞ እንደዚያ ያልቆለት አስራ ሶስት ሺህ ብር ነች ማለት ነው። እችኛ ቀሚሳችን እንግዲህ ሰፊ ጥለት ቀሚሳችን ነች። እንደነገርኳችሁ ይሄ ያው ከአርባ በላይ የሚሆን ጥለት ስፋት አለው። እንደዚህ ደግሞ የጥለቱን ስፋት ማወቅ የምትፈልጉ እዚህ ጋር ፈርጦች አሉት ዳርዳር፣ ላይ መሀሉም በሻይኖች የተሰሩ ናቸው። ዝብርርቅ ያለ ሻይን ያለው ነው። በጣም ነው የሚያምረው ጥለቱ። ይሄ እንግዲህ በተለያየ ከለር አለው ዲዛይኖቹ ተመሳሳይ ሆነው ጥለታቸው ከለር በተለያየ ያለው ከለር ሌላ ለምትፈልጉ በተለያየ ከለር ስላለ እሱንም ማዘዝ ትችላላችሁ። አርቡ እንደምታዩት ሰፊ አርብ ነው። ከሰባ ሰባ እና ሰባ አምስት የሚሆን አርባችን ነው። ይህ እንግዲህ አልቆለት አራቱ አርብ ተቀጣጥቦ ሲሰራ በጣም ዘንከትከት ያለ ቀሚስ የሚሆን ነው። መነኑ እንደምትት ቆንጆ መነን ነው። ሁለታዊ መነን ነው። ለስለስ ያለ መነናችን ነው። እንደዚህ አልቆለት አስራ ስምንት ሺ ብር ነው። ተመጣጣኝ ዋጋ ነው። ቆንጆ ልብስ ነው። ለፕሮግራም እንግዲህ ትልቅ ጥለት ድምቅ ያደረጋቸዋል። ዲዛይን ደግሞ የመረጣችሁ ቆንጆ ቆንጆ መላክ ትችላላችሁ። እኛም ደግሞ ዲዛይን እንነግራችኋለን ማለት ነው። ሽኛዋ መለናችን ደግሞ እንደቀድሙ ጠበብ ያለ ጥለት ላሳያችሁ ስለፈለግኩ ነው። ሽኛዋ ደግሞ ዲዛይኗ እንግዲህ ጫፍ ዳርና ዳር ላይ ያሉ ዲዛይኖች በጣም ነው የሚያምሩት። መሀል ላይ ያለው ደግሞ የተለየ ከዳርና ከዳሩ የተለየ ዲዛይን አለው። ዲዛይኖቹ እንግዲህ የተለያዩ ዲዛይኖች ስላሉት ልብሱን እንደ ውበት ሆኖታል፣ አድምቀውታል። በጣም የሚያምር ዲዛይናችን ነች። እንግዲህ ችልቅም ብላ የተሰራች የሽመና ስራ ነች። ይቻልቆላት ዋጋዋ 12 ሺ ብር ነች። ተመጣጣኝ ዋጋ ነች። አርቡም ሰፊ ነው እንደምታዩት። መነኑም ሶፍት ነው፣ ለስለስ ያለ መነን ነው። ችኛዋ መነናችን ደግሞ እንደምታዩት ተመጣጣኝ ጥለት ነች። እንግዲህ ተመጣጣኝ ጥለት ነው እያሳዩቸው ያለው በሰፊ ጀመርኩ። አሁን ደግሞ በተመጣጣኝ ጥለት እያሳዩቸው ነው። እዚህ ጥለት ደግሞ ብዙ ሰው ስለሚፈልግ ነው። ይች እንግዲህ ሀያ ና ሀያ አምስት የምትሆናት የጥላታችን ስፋት። ዲዛይኖች እንግዲህ ደስ የሚሉ ናቸው። ከዚህ ጋር የገቡት የከለር ስብጥር ብዙ ናቸው። በጣም ድቅም ብላ የተሰራች ነች። ቆንጆ ልብስ ነች። የጥለቱ ስፋት አንዳንዴ እንደዚህ ጥለቱ ስትነኩት የሚሻከር አለ። እሱ አሁን ለሰውነትም ለመልበስም ለመነጫጨትም ቅርብ ቅርብ ስለሚሆን ልስልስ ሲል ነው መነኑ። ጥለቱ ደስ የሚለው አሁን ስትነኩት ለእጃቸው ራሱ ሶፍት ነው፣ በጣም ልስልስ ያለ ጥለታችን ነው። የመቆየት ምንትኑ ሰፊ ይሆናል ማለት ነው። እንደዚህ ግጥም ብሎ ሲሰሩ ና ሲለሰልስ መነኑ ሶፍት ነው። እንደዚህ ሲነከው ራሱ እንደዚህ ሶፍት ነው፣ ደስ የሚል ነው። ሁለታይ መነናችን ነች እንግዲህ ዋጋዋ እንደዚህ ያልቆላት አስራ አራት ሽብር ነች፣ ተመጣጣኝ ዋጋ ነች። ይችኛዋ መነናችን ደግሞ ደስ የምትል መነናችን እንደምታያት ቆንጆ የመነናችን ነች። ደስ የምትል ጥለቷ ተመጣጣኝ የሆነች ጥለታችን ነች። ተመጣጣኝ ጥለት ሰው ስለሚፈልግ ነው እንግዲህ አብዝቻ መት የሚያሳያችው እዚህ ጋር ያሉት የከለር ስብጥር ብዙ አይነት የከለር ስብጥሮች አሉት። ዲዛይኖቹ ደግሞ ቀለል ብላ የተሰራች ቆንጆ ዲዛይናችን ነች። በጣም ነው የምታምረው። አርቡም እንደምታወት ሰፊ አርብ ነው የሚያምር ሰፊ አርብ ነው። መነኑ ሁለታዊ መነን ነው ሶፍት የሆነ መነናችን ነው። በጣም ነው የሚያምረው። ነጠለው ራሱ ጥለቷ አያምርም። ጥለቱ በጣም የሚያምረው ልስልስ ብሎ የተሰራ ነው እንደዚህ ደግሞ ቀለል ብሎ መልበስ ለሚፈልጉ አዘውትራችሁ መልበስ ለሚፈልጉ ትንሽ ጥለት ሲሆን ይመቻቸዋል ማለት ነው። እንግዲህ እንደዚህ አልቆለት ዋጋዋ ደግሞ 13 ሺ ብር ነች። ቆንጆ የልብስ ነች እንደምትወዷት እርግጠኛ ነኝ። እቺኛ ልብሳችን ደግሞ በጣም የምታምር ዲዛይን ልብሳችን ነች። በሶስት አይነት ከለር የተሰራች ነች። ጥለቷ እንደምታያት ተመጣጣኝ ነች። እስከሆን ካሳየዋችሁ ተመሳሳይ ነች። ዲዛይኗም ደስ የምትል ነች። ልቅ መል የተሰራች እንደዚሁ ዚግዛግ የምትመስል አይነት ጥለት ቀሚሳችን ነች። ውበቷ ደስ ትላለች። እንግዲህ የነጠሏ ስፋት እንደምታዩት ከቀሚሱ ጋር ተመጣጣኝ ነች። ደስ የምትላት እንደዚዋው ቀለል ብላችሁ ፕሮግራም ለመገኘትም ደስ የምትላት ዝም ያለች ነገር ናት። ዝም ያለ ነገር የሚወድ ሰው ደግሞ ብዙ ነው። እንደዚሁ ቤተክርስቲያን ለመሄድ የምትሆን አይነት ልብስ ነች። አሁን በቀጭን ወራጅ ልትሰራ ከፈለጋችሁ በቀጭን ወራጅ መሰራት ትችላለች። በነጠሏ ሳይዝ እንደዚሁ ደግሞ አንገት ላይ ብቻ ከፈለጋችሁም አንገት ላይ ብቻ ሆኖ ሊያልቅላችሁ ይችላል ማለት ነው። ዋጋዋ ደግሞ እንደዚህ ያልቆላት አስራሶስት ሺህ ብር ነች። ቆንጆ ልብስ ነች። ችኛ መነናችን ደግሞ ደስ የምትል መነናችን ነች። ዲዛይኗ ቆንጆ የልብስ ነች። እንግዲህ የቀይ ቡኒ ከሌላው ከለር ዲዛይን ጋር ሲጨመር እንደዚሁ ውበት ይሰጣል ማለት ነው። የጥለቷ ስፋት ደስ የምትል ነች። እንግዲህ ከሰላሳ ይሆናል የጥለቱ ስፋት ተመጣጣኝ ነው። ይኸው ለፕሮግራም እንዲ አጓጉል አድርጋችሁ ቀሚሶች ስታሰሩ ደግሞ ይሄ የጥለቱ ስፋት ቆንጆ ይሆናል ማለት ነው። በጣም ሰፊም አይደለም፣ በጣም ጠባብ አይደለም። አጭር ቀሚስ ለምትወዱ ሰዎች በአጭር ቀሚስ ሲሰራ እንደዚህ ቀሚሶች ውበት አላቸው ማለት ነው። እዚህ ጋር ያሉ ፈርጦቹ በሰፊና በጠባቡ ተሰርተዋል። በጣም ነው የሚያምሩት ዲያመንዶቹ። ነጠላውም እንደምታዩት እንግዲህ ውበት አለው። ከቀሚሱ ጋር ስታዩት ነጠላው ውበት በጣም የሚሰጥ ቀሚሳችን ነው። ስትላኩት ደግሞ እንደዚህ ለስለስ ያለ ነው። እንደዚህ ጣል አርጋችሁ ለመልበስ መነኑ እንደምታዩት ደግሞ ነጭ ነው ወተት የመሰለ መነናችን ነው። አርቦም እንደምታዩት ሰፊ ነው። ዋጋውም እንግዲህ እንደዚህ አልቆለት አስራ ሰባት ሺ ብር ነው። ተመጣጣኝ ዋጋ ነው። ይሄኛው ቀሚሳችን ደግሞ ለየት ይላል እንግዲህ እስካሁን ካያችሁት የወሎ ቀሚስ የሚባለው ነው። የወሎ ቀሚስ እንግዲህ በፈትል ነው የሚታወቀው ብዙ ጊዜ ይሄ እንግዲህ በመነን የመጣ ነው። በመነን ደግሞ ለምትፈልጉ በመነን እንደዚሁ ጽድት ብሎ ተሰርቶ መጥቶላቸዋል። ያምራል። እንደምታዩት መነን ላይ ደግሞ ተጠልፎ ሲታዩት ውበት አለው። ይሄ ደግሞ እንግዲህ ሶፍት ነው እንደምታዩ፣ ዲዛይኑ ቆንጆ ሆኖ መነኑ ደግሞ ሶፍት ነው። እንደዚህ ለሰውነታችሁ የሚመች ነው። ወተት የመሰለ ነው ራሱ መነኑ። አርቡም እንደምታዩ ሰፊ ነው፣ ቆንጆ ነው። አርቡ በቂ ነው። በአራት አርብ ሲሰራ ቆንጆ ሆኖ የሚወጣለት ነው። እንደዚህ ደግሞ አንዱን ደረጃ ማስቆረጥ ለሚፈልጉ አንድ ደረጃ መቆረጥ ይችላል። የጥለቱ ስፋት ይችን ብቻ ለምፈልጉ በስች ብቻ ማለቅ ይችላል። ዙሪያውን እንግዲህ ይሄ ዋጋው እንደዚህ አልቆለት 16 ሺህ ብር ነው። እንግዲህ ካያችኋቸው ሰዎች የምትወዱትን ካገኛችሁ ስልክ ቁጥሮቻችንን እናስቀምጣለን ስክሪን ላይ እና የኮመንት የመጀመሪያ ቦታ ላይ ሁሌም እንደተለመደው ይቀመጣሉ። ዜና ይሄ ለዛሬዎቹ እጅግ አድርጌ አመሰግናለሁ። ሳምንት ደግሞ ከጠሮ ይዘን እንለያያለን። ቤተሰቦቻችንም ሰላም ሰንብቱ፣ እኛም ሰላም ሰንብት። ቸር ያገናኘን ሳምንት ሰላሙንልን